መዝሙር ትወዳላችሁ? መዘመርስ? የዝማሬ ስጦታስ እንደተሰጣችሁ ታምናላችሁ? ስጦታችሁን ለሌሎች በረከት እንዲሆን ጥቅም ላይ ማዋልስ ትፈልጋላችሁ? በጣም ደስ የሚል ነገር ልነግራችሁ ነው የመጣሁት። አንድ አዲስ የህብረት ዘማሪያን ስብስብ ተጀምሯል። በክናንያ የዝማሬ አገልግሎት ልዩ የዝማሬ ቃና ያለው የመዝሙርን አገልግሎት ከልብ በልህቀት የሚሰራ ስብስብ ነው። ጌታን ለሚወዱ የዝማሬ ጸጋ ላላቸው በመንፈሳዊ አግባብ በልህቀት ለማገልገል ለሚፈልጉ ወንድሞች እና እህቶች ጥሩ የማደጊያና ቤተሰብ የመሆኛ ስፍራ ነው። ስለ ዝማሬና ዝማሬ ነክ ጉዳዮች ከጌታ ቃል እንማራለን። በተሰጠን ጥበብ የሚያሳድጉንን ልምምዶች እናደርጋለን። በህብረት በተሰጠን ጸጋ ጌታችንን እናገለግላለን። ታዲያ የዚህ ህብረት አካል ለመሆን ከአንተና ካንቺ ምን ይጠበቃል? በጣም ቀላል ነው። ወደ ክናንያ ዶት ኦርግ በመሄድ ወይንም ከስር በምታገኙት የቴሌግራም ቦት አሊያ ደግሞ በቪዲዮ መጨረሻ የምታገኙትን ኪዋር ኮድ ስካን በማድረግ የምትጠየቁትን ጥያቄዎች በመመለስ መመዝገብ ትችላላችሁ። ታዲያ በጥያቄዎቹ መጨረሻ ድምፃችሁን ቀርታችሁ ላኩ የሚለውን መመለስ እንዳትረሱ፣ እዛው በስልካችሁ ማድረግ ይቻላል። መዘመር ለሚወዱና ስጦታው ላላቸው ሁሉ ክፍት ነው። ኑ አብረንን ዘምር።